እንግዲህ ያው ያዘጋጀሁት ቆንጆ የጾም ሾርባ እንደሚታዩት ይሄ ይመስላል። እንግዲህ እያለ እንጀራ ደግሞ አልችልም። ያው እንጀራ ምን እዚህ እ በፊት የጋገርኩት ነበረና ጥቅል ላድርገው፣ ሾርባ ላሪጌል እንደሚታዩት ከዛ የነሱንም እንጀራ አደ በዛ የተጠበስኩት ይሄ ይመስላል እንደሚታዩት። ያው በጣም ነው ደስ የሚለው። እንግዲህ ያው ቆንጆ የሆነ ሀሙስ ልናዘጋጅ እንችላለን። የዱባ ሽንብር ነው አይደል የሚባለው? ዱባ ሽንብር እየተፈጨ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የህይወቴ ቤተሰቦች በሙሉ በያላችሁበት ስፍራ ሁሉ ሰላም ከእናንተ ጋር ይሁን። ዛሬ ደግሞ የጾም ቆንጆ የሆነ የሾርባ አሰራር ነው ይዤ የመጣሁት። እንግዲህ እዚህ ጋር እንደምታዩት ሽንኩርት ከታትፌ እየጠበስኩ ይገኛለሁ። እዚህ ጋር ደግሞ የድፍን ምስር እየለቀምኩ ነው። የድፍን ምስር እኔ በፊት ወደ ሀገር ሲመጣ እውነት ምስር አገኛለሁ ብዬ አላሰብኩም። እዚህ ጋር ሽንኩርት እየጠበስኩ ነው፣ እንደሚታዩት ቆንጆ አድርጌ ነው የሚጠብዞን። ሲጠብስ ማለት ነው በዘይት ብቻ። በደም መጠበስ አለበት ኢትዮጵያዊ አይደለውም እንዴ እንት በደም መጠበስ አለበት እንጂ ነው። እዚህ ጋር እንደምታዩት ቆንጆ የሆነ እየተጠበስኩ ነው። እንግዲህ ቤቱንም ቤተሰብ አድርጉልኝ እኔም አድርጋችኋለው። በጣም ነው የሚወዳችሁ ቤተሰቦች በሙሉ። እዚ ጋር ደግሞ በደንብ አድርጌ አጥቤ ጨርሼ ደግሞ ምስሩን በውሃ እየቀቀልኩ ነው። ጨው እንዳታረጉ፣ መጀመሪያ ጨው ካረጋችሁ አይበስልም ማለት ነው። እዚ ጋር ደግሞ የውሃ ሙሱን አዘጋጅቻለው። የዱባ ሽምቡር እየተቀቀለው ማለት ነው። አጥቤ በደንብ ነው ተዘብስፎ ያድራል። ከዛ በኋላ ደግሞ ይፈጫል ማለት ነው። ይሄ ደግሞ ቲን ነው አይደል? ለሚባለው ቲን የሚባል ነገር እዚህ ደግሞ ፍጅል ነው እንደሚታዩት ቆንጆ የሆነ ፍጅል ማለት ነው። ዋው ደግሞ ደስ ስለ እን አያምርም ግን አልወድም። ይቅርታ የዚ ጋር ደግሞ ናና ነው እንግዲህ ላሳያችሁ። በትንሽ ማለት ነው እንግዲህ ያው ምስሩም በትንሽ ደቂቃ በስለዋል ማለት ነው። ግን በደንብ መብሰል አለበት። ይኸው እየበሰለ ነው እንደሚታዩት ዋው ያስብላል። እንግዲህ እኔ ምስር ማቆ በእንጀራ ወጥ ነው የምንበለው እንጂ ሾርባ አላቅም። ግን እዚ ቤት ሾርባ እዚ ጋር ደግሞ በከል ነው ማለት ነው። ያው እየዘፈዘፍኩ እንደሚታዩት በከል ዘብስቡ ናና ግን ከል አይችልም። ስለዚህ ይህንን በከል ዘፈዝፋለሁ። የሚገርማችሁ ከለር ነው የሚቀይረው ማለት ነው። እንግዲህ ነጭ ሽንኩርት ነው እዚህ ጋር ማድረገው ማለት ነው። ዘይትና ትንሽ ውሃ አድርጌበታለሁ። አሁን ነጭ ሽንኩርት አረኩበት። እነሱ ግን አያረጉት፣ የሚገርማች ሾርባ ላይ እንደዚህ ነጭ ሽንኩርት ምናምን አይጠቀሙም። እኔ ደግሞ ወዳለሁ ነጭ ሽንኩርት። እንግዲህ እነሱ አላወቁትም፣ እንደጨመርኩትም ምንም ማድረግ አይቻልም። እዚህ ጋር ደግሞ ያው ጨው አረኩት። ከበሰለ በኋላ ነው ጨው የሚታደርጉት ማለት ነው። ይው ጨው አረኩበት። እንግዲህ ያው ለእናንተን ለማሳየት ሀይል ነው አክል ነው እንግዲህ ያው እዚህ ጋር በጣም በስሏል። እና የቶቼ ራሳችሁን ጠብቁ። እንግዲህ ረመዳን ነው ደግሞ የክርስቲያን ጾም ደግሞ ያው እዚህ ጋር እንደዚህ ቅብ ያሉ ነገር አይበላም። ለዛ ነው እንን ቪዲዮ አስቤ የቀረጽኩት እንጂ ያው እናንተም ታውቃላችሁ። እዚህ ጋር ደግሞ ዘይት እያረኩ ነው መጥበሻ ላይ እንግዲህ ምን እንደሚጠብሱ አሳያችኋለሁ። ተከታተሉኝ ብቻ እናንተ። እንግዲህ የነሱን እንጀራ ነው ማለት ነው። ትንሽ እንዲሞቅ ጠብቃለሁ። የነሱን ክብስ ነው የሚባለው። እንግዲህ ይኸው ክብስ፣ ህብስ፣ ለብሳለ፣ ህብስ፣ ህብስ፣ ህብስ፣ ህብስ። ይኸው ህብሱን እየጠበስኩ ይገኛለሁ። እሳት አይችልበትም። በነገራችን ላይ እሳት ምንም ነገሩ እነሱ ራሱ ምን ይችላሉ፣ እንዶ እውነት እውነት ለመናገር ማለት ነው፣ ከወደቁ አይነሱ፣ ምንም ነገር አይችል፣ ራብ አይችል፣ ምን አይችል። እንግዲህ የእነሱ የሆነ ነገርም እንደዛ ነው። እንግዲህ ክብርም አይችልም ምንም እና ቶሎ ቶሎ እንትን ማድረግ አለብን። ታዩት እንግዲህ ቤተሰብ እያደረጋችሁ ላይክ እያደረጋችሁ እዚህ ጋር ጨርሻለሁ። የመጨረሻ ነው እንደዚህ ያመራው። ከዛ ሽንኩርት እንደዚህ ይፈጫለው ማለት ነው። እንደሚታዩት እንደዚህ ለብቻው ይፈጫለው ማለት ነው። ግን አብሮ መቀቀልም ይቻላል። ግን እኔ ለብቻ ነው የቀቀልኩት። ሽንኩርቱን ለብቻ ነው የጠበስኩት። ከብኖ ምስሩም አልቋል ማለት ነው። ምስሩም ካለቀ በኋላ ለብቻው በደንብ አርግ ይፈጫለሁ። በፊት ግን እንደዚህ አይደለም የሚፈጨው የሆነ እንትን ወንፊት ነገር አለች የእጅ ማሽን ያለ ማብራት የሚሰራው በሱ ነበር የሚፈጫው። ግን በጣም ነው ማደፍ ሞና እና ቀላል ሲስተም ፈለግኩና፣ እንደሚታዩት እንደምታውት በሚክሰር በደንብ አድርጌ እፈጫለሁ ማለት ነው። አንዳንዶች ወጥ ሮዙ ይጨምራሉ። በነገራችን ላይ ሾርባ ላይ ትንሽ ሮዙ ይጨምሩታል። እኔ ግን አልጨመርኩትም። ምስር ብቻ ነው። አይ ጉድ እንጀራ በእንጀራ አይደለም እንበላ እዚህ ጋር እንደሚታዩት ሙስ ንምቆ ሰዎቻቸው አድርጌ ያዘጋጃለሁ። እንግዲህ በትንሹ ጨረስ ማለት ነው። እንግዲህ ፌጅሉንም እንደዚህ አጥቤ ምን አምን እንግዲህ ያው ለይቶቼ፣ እንግዲህ ያው ጾም ስለምትይዙት ለምንይዙት ነው። እና ትንሽ ቀለላ ከምግብ ቀደም ይብላት እንደዚ ሾርባ ነገር ቢጠጡ ትንሽ ይሻላል በሚል ነው እንግዲህ። እዚ ጋር ደግሞ ድስቱን ቀይሬበት ደግሞ በድስት ነው የሚወዱት እና ምን ላርገው እኔ ደግሞ አልወድም ያው ምን ላድርጎ ምላችሁ ነው እንግዲህ። በስግደት አለም ነው። እዚህ ጋር ደግሞ ዘይት ዘይቱን ነው ያራኳለው የወይራ ዘይት ማለት ነው። መጀመሪያ የዘይት ሎርማን ዘይት ነው የሙዝ ዘይት ነው ያራኩት አሁን ደግሞ የወይራ ዘይት ነው ያራኩበት። እንግዲህ ያው እንደመስል ዋው ያስ ብላል። እንግዲህ በድስት ነው እንዳይቀዘቅዝ ብሎ በድስት ነው የሚወዱት ማለት ነው። እንግዲህ ሙሉን አልቀርጻችሁም ይቅርታ። ያው ታውቃላችሁ፣ ሰው ቤት ነው ያለ ነው እንግዲህ ይመስላል። ዋው እኔ ደሞ አበሽዬ ያለ እንጀራ አልችልም አልችልም፣ የምር አልችልም። እዚህ ጋር ደሞ ያው እንጀራ አንድ እንጀራ ፍሬዝ ስለነበረች በረዶ ቤት ነበረች። እሷን አሙኳትና ይሁን እንደዚህ ከሾርባ ጋር ጥጥ ላደርግ ነው ማለት ነው። እንግዲህ ምን ማድረግ ይቻላል። እንግዲህ እንደሚታዩት ነው። በጣም ነው የማመሰግናቸው። እግዚአብሔር ያክብርልኝ። በያላችሁበት ስፍራ ሁሉ ከክፉ እግዚአብሔር ይጠብቃችሁ፣ ሀገራችንም ሰላም ያድርገን እና ላይክ አርጉልኝ፣ ኮሜንት ለማሳባችን ግለጹኝ። በነገራችን ብዙ ነገር ማድረግ ይችላል፣ ያለበት ቦታ ደግሞ ይወስነኛል። ስለዚህ እንሻላህ፣ እግዚአብሔር በሰላም ወደ ሀገራችን ያድርሰን። በጣም ወዳቸዋለሁ ባይ